ለዚህ ሰዓትና ለዚህ ደስ ላደረሰን በቅድሚያ ስሙ ለዘላለም የተመሰገነ ዮወር ከሙር አባታችን መላከ ኢዮር መምህር አቢ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ የተከበራችሁ አበው አባቶች ካህናት፣ ወንድሞች፣ ዲያቆናት ሊቃውንተ ቤተክርስቲያን ማዕበረ ምዕመናን ወምዕመናት የእግዚአብሔር ልጆች የቅድስት ኪዳነምህረት ወዳቶች ሁላችሁም በሉል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እያወቅን በድፍረት ሳናውቅ ደግሞ በስተት የሰራነውን ኃጢአታችን መተላለፋችን እና የሥጋ ድካማችን ተመልክቶ ሳያጠፋን እንደ ምህረቱ እንደ ቸርነቱ እንደ ታላቅ ፍቅሩ ዛሬ

እንደምን አደራችሁ አሁን አያችሁ የሞቃችሁ መጠን እንደምን አላችሁ

ማን አደረገ? እግዚአብሔር አደረገ። ምን ያለውን? የወደደውን አደረገ። ይህንን አይለ ቃል የምናገኘው በዳዊት መዝሙር መዝሙር 135 ቁጥር 6 ላይ ቀደም ሲል በቅዳሴው መካከል በዲያቆኑ አማካኝነት የተላለፈልን መልእክት ነው። እግዚአብሔር የወደደውን አደረገ በሰማይና በምድር ይላል፣ በባህርና በጥልቆች እግዚአብሔር የወደደውን ምናላለ አደረገ ይላል። እግዚአብሔር የፈቀደውን አደረገ። እግዚአብሔር የወደደውን አደረገ ይላል። እንደ እግዚአብሔር መልካም ፈቃድ በዚህ ትምህርት ውስጥ የምናየው አንድ ሁለት ነጥቦችን እንመለከታለን። እግዚአብሔር የወደደውን አደረገ ብለናልና እግዚአብሔር የሚወደው ምንድን ነው? እግዚአብሔር እንናደርገው የሚወደው ምንድን ነው የሚለውን እንመለከታለን። ማለት ሁለት ነገሮች እግዚአብሔር ምን ይወዳል? እግዚአብሔር እንናደርገው የሚወደው ምንድን ነው? ምን ምናደርግ እግዚአብሔር ይወዳል የሚለውን እንመለከታለን። ማን ያስተምር ምመናል ረነጋበሉ ማን ያስተምረን የሚያስተምር ማን ነው የሚገስጽ ማን ነው የምንሰማውን ደግሞ ልናስተውለው የሚረዳ ማን ነው እግዚአብሔር ነው ሁሉ ምስጋና ይግባው እንግዲህ እግዚአብሔር የሚወደው ምንድን ነው ያን እንደሆነ እግዚአብሔር አምላካችን እነሆ የወደደውን የሚያደርግ አምላክ ነው በመጀመሪያ እግዚአብሔር የወደደው ሰማይና ምድርን መፍጠር። አስተውሉ። ሰማያት ምድርና ሰማይ ከመፈጠሩ በፊት የነበረ የኖረ አምላክ የነበረ አምላክ ፍጥረታት ከመኖራቸው በፊት የነበረ አምላክ ዘያ አስተሬ የሚታየው ዓለም ከመኖሩ በፊት የነበረ አምላክ የማይታየውን ፍጥረት ከመኖሩ በፊት የነበረ አምላክ ነው። ይህ ብቻ አይደለም። እነሆ እንደ ፈቃዱ የማይታየውን ዓለም ወደሚታይ ያመጣ፣ የሚታየውንም የማይታየውን ፍጥረት ሁሉ ያስገኘ አምላክ ነው። እኛም ሰዎችን ጨምሮ ካለመኖር ወደ መኖር ያመጣ አምላክን በመልኩና በምሳሌው የፈጠረን አምላክ እግዚአብሔር ነው። እግዚአብሔር ምን ይወዳል? እግዚአብሔር ከምንም በላይ እግዚአብሔር ምሕረትን ይወዳል። ምን ይወዳል አልኳችሁ? ምሕረትን ይወዳል። ወንድሞች እግዚአብሔር ካጢአታችን ብዛት ያላ ያላ ጠፋ ምሕረትን ስለሚወድ ይቅርታን ስለሚወድ ነው። ይቅርታ የማይገንዘቡ ስለሆነ ነው እግዚአብሔር ይቅርታን ይወዳል። እንደ ወሬ ምራ ተመውታ በሙሉ ወንጀል እንዳስተማረን ማለት ነው። እግዚአብሔር ሰውን ይወዳል። እግዚአብሔር ሰላምን ይወዳል። እግዚአብሔር ፍቅርን ይወዳል። ሳምንት ተይዳሩር ዘመን አስተምሮ ይባላል። እግዚአብሔር አምላካችን በምድር ላይ ተገልጦ ያስተማራቸው ትምህርቶች የሚነገሩበት የሰው ልጅ ለማዳን ወደዚህ ዓለም እንደመጣ በዚህ ምድር ላይ ተገልጦ ሰላምን እንዳስተማረ ምሕረትን እንዳስተማረ ፍቅርን እንዳስተማረ ይቅርታን እንዳስተማረ በሰኩም የሚነገርበት ወቅት ነው ማለት ነው ነው ባለፈው እግዚአብሔር ማሪ ስለሆነ ለእግዚአብሔር

የነቢያትን ጾም የምንጾምበት ሰዓት ላይ ደርሰናል ማለት ነው። ጾመ ነቢያት የሚያስታውሰን እግዚአብሔር እንደማይተወን እግዚአብሔር እንደሚወደን እግዚአብሔር ወደዚህ ዓለም መጥቶ እንደሚያድነን ነቢያት ስሜት የተናገሩበትን የምናስብበትን። እግዚአብሔር ይልደግ። እግዚአብሔር ሰውን የወደደ ሰውን የሚወድ አንዳንዶቻችን እግዚአብሔር አይወደንም እንላለን፣ እግዚአብሔር ትቶናል እንላለን፣ እግዚአብሔር ረስቶናል እንላለን። እግዚአብሔር ግን መቼም ቢሆን ፍጥረቱን የሚረሳ አምላክ አይደለም። እግዚአብሔር ቢረሳንማ ባልኖር ነበር ወገኖች። እግዚአብሔር ቢረሳንማ ኃጢያታችን ባሰጠመን ነበር። እግዚአብሔር ቢረሳንማ ከበደላችን የተነሳ በጠፋን ነበር። እግዚአብሔር ግን አልረሳንም ወገኖች። ምናልባት እኛ እግዚአብሔር ረስቶን ይሆን ይችላል እንደፈቃዱ ባለመኖር፣ በፍቅር ባለመኖር፣ በአንድነት ባለመኖር፣ በሰላም ባለመኖር እግዚአብሔርን ረስተነው ሊሆን ይችላል። እግዚአብሔር ግን አይረሳንም። ማን አይረሳንም? እረተናገሩ ማን አይረሳንም? ወገኖች እንደረሳ ነው የሚረሳ ነው ኑሮ ሁላችንም በጠፋን ነበር ወገኖች። ግን እግዚአብሔር አይተውንም። ማን አይተውንም? እግዚአብሔር አይተውንም። እግዚአብሔር አይረሳንም። ስለዚህ ወገኖች እግዚአብሔር የወደደውን ያደርጋል። እግዚአብሔር ምንድነው የሚወደው? ሰኞል ምሕረትን ይወዳል ወገኖቼ። ስለዚህ ለምሕረት ለሰላም፣ ለይቅርታ እግዚአብሔር ምሕረት እንዲያደርግልን፣ እግዚአብሔር ሰላም እንዲሰጠን፣ እግዚአብሔር አድነታችን እንዲያጸና እነሆ ሁላችንም በዚህ በታላቁ ጾም ወደ እግዚአብሔር ልንመለስ ያስፈልጋል። ወደ እሱ እንድንመለስ አምላካችን እግዚአብሔር መቸርነቱ ይርታል። አዎ

ማንም እንዲጠፋ የማይፈልግ አምላክ የጠፋውን ሊፈልግ የመጣ የወደቀውን ሊያነሳ የመጣ የባዘነውን ሊሰበስብ የመጣ አምላክ ስለሆነ ማንም እንዲጠፋ የማይፈልግ አምላክ በሕይወት እንድንኖርለን፣ በሕይወት መንገድ እንድንመላለስለን እግዚአብሔር አምላካችን ይፈልጋል። እግዚአብሔር መዳናችን እንጂ ጥፋታችን አይፈልግም ወገኖች። እግዚአብሔር ሰላማችን እንጂ ጠላችን አይፈልግም። እግዚአብሔር ያኔ አንድነታችን እንጂ መለያየታችን፣ ዘረኝነታችን። እግዚአብሔር ያኔ ፍቅራችን እንጂ ጥላቻ ላይ አይፈልግም ወገኖች። ስለዚህ ከምንም በላይ በህይወት መንገድ እንድንኖርለት አምላካችን እግዚአብሔር ይፈልጋል ማለት ነው። በምን መንገድ አልኳቸው? በሕይወት መንገድ። አሁን ወገኖቼ ሶስት የህይወት መንገዶች አሉ። ዛሬ እነዚህን ይዛችሁ ከሄዳችሁ ይበቃችኋል። ሶስት የህይወት መንገዶች እግዚአብሔር እንድናደርግ እንድየድባቸ የሚፈልግባቸው የህይወት መንገዶች አሉ እግዚአብሔር የሚወደው በዚህ የህይወት መንገድ ስንኖር ሶስት የህይወት መንገዶች አሉ ስንት የህይወት መንገዶች አልባቸው አሜን አራት አምስት ሁለት ስንት አልባቸው ሶስት የምን መንገዶች አልኳችሁ የህይወት መንገዶች መንገድ እንደምታውቁት አድራሻ አለው፣ ነው መነሻ አለው አድራሻ ነው። አሁን እናንተ ከቤታችሁ ተነስታችሁ አድራሻችሁ ለዚህ አድርጋችሁ መጥታችኋል። መዳረሻ አለው፣ መነሻ አለው፣ መዳረሻ በዚህ ዓለም ላይ ብዙ መንገዶች አሉ ወገኖች። እግዚአብሔር የማይወዳቸው እግዚአብሔር ያልበቀላቸው፣ መጥፋት የሚገባቸው ብዙ መንገዶች አሉ ወገኖች። የጨለማ መንገድ አለ። የጥፋት መንገድ አለ። የዘረኝነት መንገድ አለ ወገኖቼ፣ ይህ ወደ ጥፋት የሚወስድ ወደ ሞት የሚወስድ መንገድ ነው። እግዚአብሔር ደግሞ እንድንሄድበት እንድንመላለስበት የወደደው የህይወት መንገድ አለ። የምን መንገድ አለ አልኳቸው? የህይወት መንገድ አለ። በተለይ በመጽሐፍ ቅዱስ ሶስት የህይወት መንገዶች እንዳሉ ጌታችን አምላካችን መድኃኒታችን ሶስት የህይወት መንገዶች አሉ። ስንት መንገዶች አሏቸው? ሶስት የህይወት መንገዶች አሉ። እነዚህን የህይወት መንገዶች አውቀን፣ እነዚህ የህይወት መንገዶች ዘጠጓልን አድራሻችን ገነት መንግስተ ሰማያት ይሆናል ማለት ነው። እስኪ መንግስተ ሰማያት በሉሲ ወጠሎች መንግስተ ሰማያት በሉት። ሁላችንም ክርስቲያን ሁሉ መንግስተ ሰማያት ለመግባት አደ ክርስቲያን የሆነው ለምንድን ነው መንግስተ ሰማያት ለመግባት ማድረግ የዘላለምን ህይወት ለማግኘት ነው ስለዚህ ከዚህ ውጭ አላማ የለም ሁላችንም የእግዚአብሔርን መንግስት ለመውረስ ተጠራን ስለዚህ በእነዚህ ሶስት የህይወት መንገዶች እግዚአብሔር በሚወዳቸው እግዚአብሔር መፈቀዳቸው በነዚህ መንገዶች የምንሄድ ከሆነ ወደ መንግስተ ሰማያት እንገባለን አድቤታችን መንግስተ ሰማያት ይሆናል ማለት ነው

ለእግዚአብሔር ሳይታዘዝ የእግዚአብሔርን መንግስት መውረስ አይችል። ስለዚህ ከምንም በላይ እግዚአብሔር እንድናደርገው የሚፈልገው የሚወደው እግዚአብሔር ቃሉን እንድንሰማ ነው፣ ቃሉን እየሰማን በህይወት እንድንመላለስ።